አንድ ሴት ልጅ ምን ይመስል ነው ያልኩት? አዳምጪ። አንድ እናት አንድ እናት ልጇን አትጠላም። አንድ እናት ልጇን እዚህ ጋራ ኦፊሻል ማውጣት ግዴታ የለባትም፣ ግዴታ የለባትም። እናንተ እዚህ ሶሻል ሚዲያ ላይ ትመጡና አንቺ፣ ልንገርሽ፣ ለዛም ዱባይ ነው ያለሽ። ሌሎቹ ደግሞ የት ነው ያሉት? እ ለፈይታቸው አልኩ። ሰው ቢኖር ኖሮ አንቺ የሰፈር ሳምሪ ምን አላመንኩም። አሁን አልገባሽ? እሺ፣ እኔን ጠይቂኝ ልመለስልሽ። አንቺ እኮ የራስሽን ነው እኔ ከሷ በፊት ነው ችግር ካለብሽ፣ ችግር ከሷ ጋር ችግር ኦኬ፣ ልክ ነው። ይዛለትን በዛ ስሰማሽ አንቺን ተመሳሳይ ከነዛ ሰዎች ጋር ነደኩ፣ ግን ሴት ነሽ እያልኩ ነበረ። አንች ምን መብታለሽ? ዛሬ ሲንግል ስለሆንሽ ነው። ልብስ ለምንሽ አይኔ ጂጂ ጨረሽ አውሬና ጥፋት ለምሳሌ ያደረኩት ነገር ጥፋት ከሆነ ለእኔ ጥፋት አይደለም። አንድ ሰው ትክክለኛ መንገድ ጂጂ ትክክለኛ ትክክለኛ ነገር አለበት ወይ? ምን አገባሽ? ትክክለኛ ምን አገባሽ? አንቺ ልንገርሽ፣ አሁን ለምሳሌ ምን አገባሽ? አንቺ ማን ነሽ? የእሷን ልጅ እዚህ ጋር አምጥታ ልጅቷ እቺ ሴትዮዋ መጣ ምናምን ምን አለቻችሁ? ልጅ ምን አገባሽ? አንቺ ለልጅ ቁርጭ ልትልሽ? ኦኬ ኦኬ፣ አና አልቆርጥልሽ። ወደ ትምላች ተመለሽ፣ ተመለሽ። ልንገርሽ፣ ተመለሽ። ሴት ልጅ ልጅ፣ አንቺ ሴት ነሽ። ከማንም እብድ ጋር ሆነሽ ሴቶች ላይ መዛት፣ ሴቶች ላይ ማጥቃት፣ ሴቶችን መጫን አቁሚ። የወደፊትሽ ሽቶ አይሆንም ለባሽ አንቺ ላይ ኑሮ ነው የሚጫኑሽ። ስኩል እሺ ከማንም ለማንም ግን ጥሩ ጥያቄ ከዛሬ ስድስት ወር በፊት እና ሰው እኮ ኖርማል ነበር ነው አዛ ፍሬንድ እየመጣች ነበረ እኔ በኋላ ዲቦራ እንደዚህ ይቅርታ ጠይቅ ብቻ

ይሄ ጎንደን ተከተለሽ፣ ሶሻል ሚዲያን ተከተለሽ አንድ ሴት ላይ ነጋ ላይ ፍርድ ደግሞ በመሬት ይመጣብሻል። አኔ ጥፋት ሚዲያ ላይ ወጥተሽ ልጇን ተመን የሰፈራችን ልጅ ነው አባቱ ነው ምን አገባሽ አንቺ ነሽ እስከ ሰፈሯ እስከነ ቤት ሰው እንዲያውም ና የሰፈሬ ልጅ እኮ እንደዛ አላልኩም ያልኩት ምን አገባሽ ምን

ነገራችን ላይ እኔ አልፈወሰድኩኝም አሁን የምነግርሽ ምን የምጠይቀሽ ምን እኔ ልቅበርን ልግደልም ምናምን ምናምን ነገር የምታውቂው ነገር ነው። አንቺ ምን አናደ

እኔ ራሴ የምኖር ምን ማድረግ እንደምችል ማለት ምን ማለት ማለት፣ አንቺ በራስሽ በአይምሮሽ ቆይ፣ አዳምጪ እንደ ሴት እዛ ጋራ ስደብልኝ ነው አይ ምክንያቷ ምንድን ነው? ሴት ልጅ ልጅ አላት ስትባል ምን ያህል በእኛ ኮሚኒቲ እንደምትንቆሻሽ ተቀን ተቀን ፍን እሺ፣ ግን ወንጀል ነው፣ ልጅ መኖር ላይ ወንጀል ነው፣ ልጅ ስላለሽ ተራጅ ወንጀል ነው፣ ልጅ መኖር በእኛ ኮሚኒቲ ወንጀል ካለሽ ልጅ ጋለሽ እና የለሽ እንደ ቆሻሻ ነው የምትታየው፣ ከወለሽ እንደ ሴት አትቆጠሪም። ያ ነው ችግሩ እንጂ ቆም

ሁለቱም ሴት ነው እንዲሁም ገብቼ ምንድነው ሳምብ ምክንያቱም የዛኔ ትዝ ይለኛል አለቃሽ የሆነ ከስተመር መጥቶ ምን እንዳደረገሽ በርቻ በሚያልኩ ምን አገ አየሽ ለምን ሴት ስለሆንሽ ወጣት ስለሆንሽ ብዙ ነገር በዮች ሊያጋጥም ስለሚችል ገባሽ አንቺ እራስሽ አየሽ። በአንቺ ደግሞ ይሄ ችግር አለ፣ በሌሎቹ ደግሞ ሌላ ችግር አለ። አየሽ በቀለምሽ በከለርሽ በአፍሪካዊነትሽ እንኳን አንድ አረብ እንዴት አርጎን ባስተናገድሽ ልትችል በእናትነትሽ ደግሞ ምን ያህል ነገር እንደሚደርስብሽ፣ ልጅ አለሽ ተብሎ እንዴት እንደምትናጪ ይህ ህይወት ከባድ ነው። ስለዚህ አሁን እኔ ደግሞ ልንገርሻ አይደለህ እንዲያውም በእኔ ህይወት እንደ ክጄ

ምን እኔ አኔ ነበር ብቻ ነው ፍቅር ያየሽ። ምን ግን አንቺ ትላንትና የነበረሽ ቦታ ነው በስታታሪ ሰራተኛ ወጣት እንዴት መጥቼ ይነካል። ምጥይ ሴት ነች ዛሬ ሌላ ምርት ስትነቂ አይከብድም። ሳምሬዎች እዚም ደግሞ ሳምሬዎች ስማርቶች ናቸው። በነገራቸው ላይ ሳምራዊቷ ሴት የሚለውን ባይብል ላይ አንብበሽ ከሆነ በጣም በጣም በጣም እግዚአብሔር መረጣት ያልጣላት ሌሎቹ እጃችን ሲጠቁሙባት እሷን ያነሳ ለጉሽቱ ያቀረበች ለጌታችን ለኢየሱስ ክርስቶስ ምርጥ ሲላ ሴቶችን ያስከበረች ሴት። አንቺ ግን መጠሽ እዚህ ጋር በእጅ ላይ እውነት ነው

መታረቅ ፈልጋለሁ እያለችሽ ነው ጃለ። ሰውዬው ገባችሁ ልጆች አሁን ይቺ ልጅ ማለት በጣም ጎበዝ ልጅ ነው ነው ግን ከምን የዋለች ከምን የዋለች እና እኛ